ኦን ካን الله ስብሓنه وተعلى ለዒድ الአድሓ አላه በሰላም አደረሰቹለ አደረሰኒ ል ለው ዒድ ማለት እንግዲህ በያመቱ ምመላለስ ማለት ነው። ትርጉሙ ዒድ ሰዒድ ይባላል። አلله ዒዳችን ሳዒድ አላ ድርገው ዒድን ሰግደው አርደው በትክክል ሸርጡን ጠብቀው አድርገው አርደው አብልተው አላህ ዘንድ ምንዳ ከሚያገኙ ባሮች አላህ ያድርገን ይላለው። በመቀጠል የዒዱን ቀን ከእኛ የሚጠበቁ ነገሮች አሉ። እነሱን ኢንሻአላህ በመጠኑም ቢሆን ኢንሻአላህ ለማቅረብ ወደትኩ ማለት ነው። የመጀመሪያው ነቢዩ ሰለላሁ ዐለይሂ ወሰለም ሱና ነው ያሉት ምንድን ነው? ዒደል ፍጥር ላይ ቁርስ ይበላል ያለ ነገር ከቤት በልቶ መውጣት ሱና ነው። በዒድ አድሓ ግን በዓረፋ ዒድ ግን ቁርስ አይበላም። እምሳክ ነው የሚነየተው። እምሳክ ማለት እስኪ ሰገድ ድረስ ዒድ ሰላት ማለት ነው። ቁርስ የሚባል ነገር አነካም፣ ጾም ማለት ነው። እስከ ዒድ ድረስ ያለችዋን ሰዓት እንጾማለን። ባዶ እዳችን እንወጣለን። ተክቢራ ያል እንወጣለን ከመውጣታችን በፊት ገላ መታጠብ ሱና ነው። ገላችን እንታጠባለን። ከዛ ሽቶ ለወንዶች ሀዛ ካሱን ብርጃል ለወንዶች ሽቶ መቀባት የነቢዩ ሱና ነው። ከዛ በኋላ ካለን ልብስ ደግሞ አጅመለ ትያር፣ አጅመለ ትያር ምርጥ የተባለው የክት የተባለው ልብስ መልበስ እንዳለብን ነቢዩ ሰለም ተናግረዋል። እሳቸውም እንደዚው ካላቸው ልብስ ምርጡን ለብሰው ነበረ ወደ ዒድ ነቢዩ ሰለላ ሰለም የሚወጡት ማለት ነው። ሌላው ዒድ ቀን የዒደል አድሓ ተክቢራ የሚጀመረው መቼ ነው የሚባል። አሁን በዚ ዒድ ማለት ነው። ኸሚስ ነው። የውመል ኸሚስ ሐሙስ ቀን የሚጀመረው ጠዋት ላይ ማለት ነው። ሐሙስ ቀን ይጀመርና ተክቢራ ነው። የውም ዓረፋ ማለት ነው። ሓጃጆቹ ዓረፋ ሜዳ ላይ የሚቆሙበት ቀን ነው። የዛ ቀን ጠዋትን የሚጀምሩ ተክቢራ ማለት ነው። ከዛ በኋላ ተክቢራው ይቀጥላል ማለት ነው እስከ አያመ ተሽሪቅ መጨረሻ አስር ላይ ይቆማል ተክቢራው ማለት ነው። እርዱም ይቆማል የዛ ቀን ነው ማለት ነው። ከዛ ተክቢራ ይንላለን ፊ ኸምሲ አውቃት በስብሒ ሰግደን ዝሁር ሰግደን መግሪብ ሰግደን አስር ሰግደን እሻ ሰግደን ተክብል ይንላል ማለት ነው። ከዛ የኢዱን ቀን ቅድም እንዳልኳችሁ ገላ መታጠብ ሱና ነው። ባዶ ሆድ መውጣት ሱና ነው። ሽቶ መቀባት ሱና ነው። ከዛ ልከቤት ስንወጣ በኋላ ስንመለስ በወጣንበት መንገድ አንመለሰም አንመለሰም። ለምን? ነቢዩ ስ ላ ሰለም ፈሪቁ ጠሪቅ እክትላፍ ጠሪቅ ነቢዩ ስተሚር ስ ላ ሰለም በወጣችሁበት መንገድ እንዳትመለሱ አሉ። ገባችሁ? ለምንድ ነው አጅሩ እንዲባዛ ማለት ነው። ስለዚህ ከቤት ወጥተን እስከ ዒዱ ስፍራ ድረስ ተክቢራ እያልን እንሄዳለን።

በመሪዎች አማካኝነት ዒዳችንን በሰላም እንሰግዳለን። ግን የዛን ቀናሩ ነቢዩ ሰለላሁ ዓለይሂ ወሰለም የዒዱን ቀናሩ ነቢዩ ሰለላሁ ዓለይሂ ወሰለም አንድ ሰው ቤት ውስጥ መቅረት የለበትማሩ ነቢዩ ሰለላሁ ዓለይሂ ወሰለም ወለው ካነት ሙሹራ ሙሽራ፣ አራስ፣ ህፃናት ወዑዙር ያላቸው ሴቶች ሳይቀሩ የወራባ ደምላ ያሉ ሴቶች ሳይቀሩ የወሊድ ደምላ ያሉ ሴቶች ሳይቀሩ ህፃናት ሳይቀሩ ሁሉም ወደ ዒዱ ስፍራ መሄድ አለበት፣ አሉ ነቢዩ ስ ላ ሰለም። እዛ መስገድ እንኳ ባይችሉ ዳር ይዘው ይቀመጡና እዛ የሚወርደውን በረካ እዛ የሚወርደውን ረሕመት፣ የሙስሊሞቹን ዱዓ ይጋራሉ፣ አሉ ነቢዩ ስ ላ ሰለም። በዚህ መልኩ በነሻጣ ከቤተሰቦቻችን ተሰብሰብ ብለን አላህን ያወደስን፣ አላህን ያተለቅን መሄድ ነው ያለብን በመጀመሪያ ከዛ በኋላ ሰግደን ደግሞ ዒዱን ስናበቃ ወደ ሰፈር ተመልሰን አላህ የሰጠንን ኒዕማ ኦድሕያ ግመል ሊሆን ይችላል፣ በሬ፣ ፍየል፣ በግ ሊሆን ይችላል እናርዳለን። ነቢዩ ሰለላ ላ ሰለም ዒድን ሰግዳችሁ እንደመጣችሁ በኦድሕያችሁ አፍጢሩ አሉ ነቢዩ ስ ሰለም ወዳ እናርድና ወዲያ ውሉ። ከዛ የሆነ ነገር ጠበስ ጠበስ ሰርገን ማፍጠር ነው ማለት ነው ሱናው። ከዛ በኋላ እንዴት ነው የምናደርገው? አሁን እንደ ሰፈራችን እንደ አካባቢያችን ያው እኛ አካባቢ የሚገዛው ሰበታ አካባቢ ነው፣ የሚገዛው ወደ ሰበታ ነው። የሚገዛው ገበያው ደግሞ ሮብ ነው፣ ነገ ማለት ነው። ስለዚህ የምንገዛው እንስሳ ምን አይነት መሆን እንዳለበት ኢስላም አስቀምጧል ማለት ነው። ይህ ኢስላማዊ ስርዓት ነው። ምን ያው ነቢዩ ስላ ሰለም ግመል ለሰባት ይበቃል አሉ፣ ለሰባት ሰው ማለት ነው።

ከበሽታ ጸዳ ያለ ከማንኛውም ነውሩ ነገር ጉድለት ማለት ነው። ከማንኛውም ጉድለት ጸዳ ያለ መሆን አለበት ላሉ ነቢዩ ወሰለም፣ በጣም ሚያምር ሲታይ የሚያጓጓ ሰውነቱ ላይ ቅቤ የፈሰበት የሚመስል ማለት ነው፣ መሆን አለበት ቀንዱ ያልተሰበረ አይኑ ያልጠፋ ጆሮ ያልተሰነጠቀ

በግም ደግሞ ከሆነ እንደዚሁ አርደን በጉን ሶስት ቦታ ይንከፍለዋለን። ከሶስቱ አንድ እጁን ለደሃ በፌስታል መስጠት፣ አንድ እጁን ደግሞ ቤት ድልብ ማድረግ፣ ፍሪጅ ውስጥ ማስገባት፣ ለቤተሰብ ማለት ነው። አንድ እጁን ደግሞ አካባቢ ካሉ ሽማግሌዎች፣ ዓሊሞች፣ ኡሳዞች ጓደኞቻችን ጋር ሆነን እዛው መብላት እንዳለብን ነቢዩ ተናግረዋል ማለት ነው። ይሄ ሊበላሽ አይገባም። እኔ ይናክል ካወጣው በደጎ ስጋው አይተርፈኝም ማለት የለብንም። አይትረፈ ያ አመቱን በሙሉ ትበላ አይለን። አመቱን በሙሉ የበላ አይደለም ስጋ። ይሄ እኮ ዑድሕያ ነው። የነቢዩ ሱና ነው። የነቢዩላ ኢብራሂም ሱና ነው። ነቢዩላ ኢብራሂም ልጃቸው እንዲያርዱ የታዘዙበት ሱና ነው። እሳቸውም ለማረድ ልጃቸውን አ ያ ረቢ አላህ አንተ ካልክ አርዳለሁ ልጄን። በጣም የሚገርመው ይሄን ልጅ ያገኙት በሽምግልና ነው። በሽምግልና ነው አርጅተው ማለት ነው። ለምን ሳራ መሃን ነበረች፣ አትወልድም ነበረ። በኋላ በከሃጀራ ነው በሷ ግፊት፣ በሳራ ግፊት ማለት ነው። ሃጀራ አግብተው እስማኤልን አላህ ሰጣቸው ይሄ ልጅ በጣም ነበር የሚወዱት፣ ማለት ነው። ኢብራሂም የምትወደውን ልጅ ለውዱሕያ ኤረስ ሲላቸው፣ ወዳው ነው መርሓባ ያሉት። ተመልከቱ፣ የልጅ መቼም አባት፣ ሁሉም ወላጅ ያውቃል ማለት ነው። የልጅን መሐባ፣ የልጅን ፍቅር ሁላችን ምናቃለን። መርሓባ አሉ። ለምን የአላ ትእዛዝ ነዋ፣ የጌታችን ትእዛዝ ነዋ። መርሓባ አሉ። እሱም መርሓባ አለ ሲነገረው ጊዜ ኢብራሂም ሲነግሩት ጊዜ ኣመረኒ ረቢ አን አዝባሐከ ሲሉት ጊዜ ጌታዬ እንዳርድህ አዞኛል ሲሉት ጊዜ አቢ እፍዐል ማቶ ዑመር አባቴ ሆይ የታዘዝከውን ፈፅም በኔ ላይ ፈፅም እረተኛ እስማኢል ማለት ነው እና በዚህ መልኩ የመጣ ነው ኡድህያ ማለት ስለዚህ ኡድህያን ስናርድ በተከሳምረን ማረድ አለብን ሌላው ኡድህያን በሚርዳ በሚናርድ ከዒዱ ሰላት በኋላ ኡድህያን ስናርድ

አለሃ ዘንድ በላጭነት አለው ማለት ነው። ገባችሁ? እኛ ያነው ማያዝ ያለብን ማለት ነው። ስለዚህ እንግዲህ በዚህ መልኩ የዒዱን ቀን ስንመለስ፣ በዚህ መልኩ አርደን ማከፋፈል አለብን ማለት ነው። እንደኛ ያልደላቸው ማዕታሉ በዙሪያችን የቲም እናቶች አሉ። የቲም ይዛ የምትሰቃይ እናት አለች፣ ግራ ገባት መሄጃ ያጣች እናት ትኖራለች። የሰራ ደግሞ የለፋ መርካቶ ውሎ የመጣ ምንም ማያገኝ ደግሞ ወንድማችን ይኖራል። ጉሊት ደግሞ የሰራች ምንም ማታገኝ እህታችን ትኖራለች። ወይም ደግሞ መስራት የናፈቃቸው ደግሞ የአልጋ ቁራኛ ሆነው ቁጭ ያሉ ሰዎች ይኖራሉ ማለት ነው። ይሄ በጓደኝነት ምናምን ሳይሆን በትክክል የተቸገረን ሰው መርዳት አለብኝ መስጠት አለብኝ ማለት ነው። ማብላት አለ ማለት ነው። እንዳንዴ በጣም የተቸገረ ሰው እያለ ጓደኝ ላለው ጓደኛው የሚሰጥ አለ። ላለው ጓደኛው ጭማሪ ማለት ነው። አለው ጓደኛው የተያቅሙን አለው ግን ለሱ ወዞ የሚጨምር ሰው አለ። ከእሱ የባሰ ማያውቀው ጎረቤቱ እያለ ደሃ ማለት ነው እያለ ማለ። ይሄ ይሄ አይሆንም። በዚህ ምድና በጓደኝ አይሆንም። ይሄ በቃ አንተ ለአላህ ከሰራህ እወቀውም አትወቀውም ዘመድም ይሁን አይሁን ጉሩቤት ይላል አለው ባካብ ደሃ መስጠት ማብላት አለብህ ማለት ነው። ይሄ ካልሆነ ዋጋ የለውም። ያው ኢንሻአላህ የዛሬውን ትምህርት እዚህ እናቆማለን። شكرا لاستماعكم ለሁላችንም እኔ በተናገርኩት እናንተ በሰማችሁት